አሰላሙ አለይኩም ወረህመቱላህ ወበረከቱ ሀቫይቭ፣ እንዴት ናችሁ ውድ ቤተሰቦቼ፣ ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ ያው ከች ብያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ዛሬ እንግዲህ ቀኑ ማርች 31ን ወይንም ደግሞ ረመዳን አልቆ ኢድ ሁለት ነው ማለት ነው ውዶችዬ፣ 2025 ማለት ነው። የዛሬን የሰኞን የቀን ውሎ የማሳወቃችሁ ሲሆን እንግዲህ ለቻናሌ አዲስ ከሆናችሁ ቤተሰቤ መሆናችሁን እንዳትረሱ ሁላችሁም ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ በመከታተል ይህ ጓደኞቻችሁን ሸር እያደረጋችሁ እኔንም አበረታቱ ማለት ነው። ሀባይብ እንግዲህ ዛሬ የሰኞን የቀን ውሎ ስነግራችሁ በሪያድ ከተማ የነበረውን የወርቅ ዋጋ እነግራችኋለሁ ማለት ነው። ሀያ አራቱ ካራት ከነ ምናምኑ አራት መቶ አርባ አራት ሪያል ነው ማለት ነው። እንግዲህ ልብ በሉ ከነ ምናምኑ ነው ያልኳችሁ። መስን እያለ ደሪባ አለ ሁሉ ነገር አለ ይሄን አሟልቶ ማለት ነው። ሀያ ሁለቱ ካራት አራት መቶ አስራ አራት ሪያል ነው። ሀያ አንዱ ካራት አራት መቶ ሪያል ገብቷል ማለት ነው ከደሪባ ከመስነእያ ጋር ማለት ነው 1 8 18ቱ ካራት 360 ሪያል ነው። ከደሪባእና ከመስነእያ እያጋ ማለት ነው። በሪያድ የነበረው የዛሬ የ31 ቀን ማለትም እንግዲህ በእንግሊዝ አንድ ጊዜ በ31 ያልቃል አንድ ጊዜ በአንድ ያልቃል አንድ ጊዜ በ30 በአመት ውስጥ 28 በ28 የሚያልቀው አንድ ጊዜ ብቻ ነው እንጂ ወይ በሰላሳ አንድ ወይ በሰላሳ እንደዛ ነው የሚያልቀውና፣ ዛሬ እንግዲህ 30 አንድ ነው ማለት ነው ጉዶችዬ። በሪያድ ይሄንን ካልኳችሁ ወደ ዱባይ መለስልና፣ ዱባይ ያላችሁ ወቶቼ ለእናንተ ኢንሻአላህ መልስ ሰጣለሁ ማለት ነው። 24 ካራት 368 ድርሃም ነው፣ በዶላር 100 ዶላር ነው ማለት ነው። ሀያ ሁለቱ ካራት ሰባት ድርሃም ነው፣ በዶላር 92 ዶላር ነው ማለት ነው። ሃያ አንዱ ካራት ሦስት መቶ ሃያ ሁለት ድርሃም ነው፣ በዶላር 88 ዶላር ነው ማለት ነው። አስራ ስምንቱ ካራት ሁለት መቶ ሰባ ስድስት ድርሃም ሲሆን በዶላር ሰባ ስድስት ድርሃም ይቅርታ፣ ሰባ ስድስት ዶላር ነው ማለት ነው ውዶቼ ዱባይ ላይ ያላችሁ እህቶቼ የወርቅ ዋጋ የዛሬው የሰኙ የቀን ውሎ ይህንን ይመስላል ማለት ነው። እኔ እንግዲህ ይህን መረጃ ሳቀብላችሁ እናንተ ደግሞ እኔን ማበረታታታችሁን አትርሱ፣ አበረታቱኝ። የበለጠ ደግሞ ለእናንተ ጥሩ ጥሩ ነገሮችን ይጠቅማችኋል ያልኩትን ከወርቅም ባሻገር ይዤ እቀርባለሁኝ ማለት ነው። ጆርዳን ላይ ያላችሁ እህቶቼ እንግዲህ ጆርዳን 21 ካራት ምን ያክል ነው ለሚለው፣ አንድ ግራም 21 ካራት በጆርዳን ብር ወይም በዲናር ስልሳ ሶስት ዲናር ነው ማለት ነው። አንዷ ግራም ሀያ አንዷ ካራት የባህሬን ወርቅ ያው በሀገሩ በዲናር ማለት ነው ውዶችዬ። ይሄ ያው እንግዲህ በመዲና መዲና ላይ ያው ይቅርታ ሪያድ ይነግሬያችኋለሁኝ። ዮርዳንም ነገርኳችሁ፣ ዱባይ ላይም ነግሬያችኋለሁ። መዲና ላይ አንድ ግራም ሀያ አንድ ካራት የባህሪን ወርቅ ሶስት መቶ ሰላሳ ስድስት ሪያል ነው ማለት ነው። ውዶች እንግዲህ ሀያ ሁለቱ ካራት ሶስት መቶ አምሳ አምስት ሪያል ሲሆን ሀያ ሶስት ይቅርታ ሀያ አራቱ ካራት ሶስት መቶ ሰማኒያ ሰባት ሪያል ነው ማለት ነው። መዲና ላይ ያላችሁ ፎቶቼ ይሄንን ይመስላል። እንግዲህ መዲናም ሆነ ጅዳም ሆነ የትም ይሁን አዲስ ነገር ካለ እኔ እናንተ ባትጠይቁኝ ራሱ አዲስ ነገር ሲኖር ራሴ አቀርባለሁ ማለት ነው የወርቅን ዋጋ አዲስ ነገር ከሌለ ግን የማይጠቅም ነገር ከሆነ ለእናንተ ማቅረቡ ዋጋ ስለሌለው ቪዲዮ አልሰራም። ቪዲዮ የምሰራው አዲስ ነገር ሲኖር ብቻ ነው ማለት ነው ውዶችዬ እንግዲህ የምላችሁ ነገር ቢኖር ባህሪን ላይ ያላችሁ ወቶቼ በተደጋጋሚ አላችሁ። ያንንም ለማጣራት ሞክር ያለሁኝ ባህሪ ላይ ያው እንግዲህ ባህሪ ላይ ስላላችሁ ብቻ ሁሉም ወርቅ የባህሪን ወርቅ ነው ማለት አይደለም። ዝገ ማወቅ ያለባችሁ ነገር አንድ ካራት ባህሪን ብላችሁ ግዙ ስትገዙ አገሪቱ ላይ ብቻ ስላላችሁ ሁሉም የአንዱ ካራት ይሸጣል ማለት አይደለም። የሳዑዲ ወርቅ ይኖራል፣ የዱባይ ይኖራል፣ የያገሩ ወርቅ ይኖራል። በማንኛውም ከተማና ስንገዛ ሀያ አንድ ካራት የባህሬን ወርቅ ብለን መግዛት አለብን። ሳዑዲም ሆነ ኮይትም ሆነ ማንኛውም ቦታ የየራሱ የሆነ ወርቅ አለው ሀገሪቷ የምታመርተው ማለት ነው። ስለዚህ ስንገዛ ጥንቃቄ ማድረግ አለብን። ሀያ አንዱን ካራት፣ ሀያ ሁለቱን ካራት፣ ሀያ አራቱን ካራት ግዙ አቅም ካላችሁ ማለት ነው። ከዛ በታ ያለውን እንኳን እኔ ግዙ ብዬ አልመክራችሁም። ፍላጎቱ የእናንተ ነው እና ባህሪን ላይ ያላችሁ 24 ካራት 39 ዲናር ነው፣ በዶላር 100 ዶላር ነው ማለት ነው። 22 ካራት 35 ዲናር ሲሆን፣ በዶላር 93 ዶላር ነው ማለት ነው። 21 ካራት በዶላር 80 ስምንት ዶላር ሲሆን በዲናር ደግሞ ሰላሳ አራት ዲናር ነው ማለት ነው። ጉዳዮችዬ እንግዲህ የዛሬው የወርቅ ዋጋ ይህንን ይመስላል። በሌላ ቪዲዮ ደግሞ ቆንጆ ቆንጆ ነገሮችን የወርቅንም ዋጋ ሆነ ሌላ ለእናንተ ይጠቅማል ያልኩትን ቪዲዮ ለማቅረብ እሞክራለሁ። እናንተም ደግሞ ከጎን የሆናችሁ እህታችሁን አበረታቱ። ቻናሉ የኔም የእናንተም ነው እንግዲህ እየገሰገሰ ነው ወደ 50 ሺህ። እኔም ቃል የገባሁት አለ ለናንተ ለቻናሌ ቤተሰቦች፣ እንዲሁም ደግሞ ለእኔም ቃል የተገባ ስላለ አብረን የምናይ ይሆናል። ቪዲዮውን ላስታውሳችሁ፣ አትርሱ፣ ላይክ አድርጉት፣ ልይ ጓደኞቻችሁም ደግሞ ሸር ብታደርጉላቸው ሊጠቅማቸው ይችላል። መቼም ወርቅ ለመግዛት አቅም ነው እንጂ ያጣ ነው ፍላጎቱ፣ ብዙዎቻችን ይኖራል እና ሸር አድርጉላቸው፣ አቅም ባላቸው ሰዓት ይገዛሉ እየተከታተሉ። ኢንሻአላህ ማለት ነው ውዶቼ። እንዴት ነበር ኢድን እንደታሳለፋችሁት? እኔ እንኳ ያው በመደም ኩሽና ነው ያሳለፍኩት አልሐምዱሊላህ። እችን ቀን ያላዩ ብዙዎች ስላሉ ማመስገን ደግሞ ከምንም በላይ ጥሩ ነውና አልሐምዱሊላህ ማለት አለብን። እናንተስ የታሳለፋችሁ ኢድን በስራ ቦታ ወይስ ያው እንደኔው ተመሳሳይ ነው። አብሽሮ አለ ሀገራችንን ሰላም ያደርግልን፣ ያሰብነው ነው ደግሞ ተሳክቶ ለሀገራችን ያብቃን ያረብ ሀቂቃ። አንዳንድ ሰው አሁን ያው ስራ ቦታ በማሳለፉ ይሰማዋል እና ማመስገን አለብን። ወላ ሰው በበሽታ በኩላሌት በሌሎች በሌሎች በሽታዎች እየተሰቃየ እቺን ቀን በብዙ ነገሮች በብዙ ስቃይ የሚያሳልፍም ሊኖር ስለሚችል ያላያትም ተመኝቶ ደግሞ ኢዲን በሰላም አከብራለሁ ብሎ ተመኝቶ ያላከበረ ማለትም ይችን ቀን ያላየ ብዙ ሰው ስለሚኖር አልሐምዱሊላህ ብንለኛ በጣም ትልቅ ነገር ነው። እና አመስግኑ ውዶችዬ፣ ባለን ነገር ማመስገን አለብን። እና እኔም ያው በመዳን በየትፋ ብትን እያልኩኝ እቃዬን ሳንካካዋልኩኝ እላችኋለሁ የኔ ቪዲዮዎች እንግዲህ አላህ ምርታቱን ይስጠን፣ ለሀገራችን ያብቃን። ኢጃዛን ቤት ሄዳችሁ ደግሞ ፋብትን አንዱን ልብስ አንዱን ስትቀይሩ በቃ ስታማርጡ የኋላችሁም ካላችሁ እናንተም እንኳን ደስ አላችሁ እያልኩኝ ያው ዘና አላርጋችሁ ብዬ ነው፣ በሰበቡ ውዶቼ። እና ይህንን ይመስላል ቪዲዮ ካስረዘምኩባችሁ በጣም ይቅርታ። ምክንያቱም ህጉ፣ የዩቱብ ህግ እኔ ብዙ ጊዜ ነግራችኋለሁ። ቪዲዮ ማስረዘም አልወድም፣ ሀቂቃ ማለት ነው። እኔም ሰው እንደዚህ ረዥም ቪዲዮ ሲሰራ የመሰልቸት ባህሪ ያለብኝ ትንሽ አዳምጬ ላልጨርሰው እችላለሁ እና ነገር ግን አሁን ህጉ የዩቱብ ህግ አጭር ቪዲዮ ሳይሆን ረዥም ቪዲዮ ነው እየፈለገ ያለው እና የዩቱብ ህግ ስለሆነ ለማስረዘም እየሞከርኩ ነው ቪዲዮ ማለት ነው። ምንም ማድረግ አልችልም እኔ ፍላጎት የኔ ፍላጎት ሳይሆን ያው ህጉን መከተል ስላለብኝ ቪዲዮ ለማስረዘም እሞክራለሁኝ ቢረዝምም ከአስር ደቂቃ በላይ አላረዝምም ማለት ነው ውዶቼ፣ እና በጣም ይቀጥታ ስላችሁ ነው፣ ህጉ ስለሆነ ነው ላረዝም የምችለው እንጂ እኔ እስከ ዛሬ ታውቃላችሁ፣ ረዘመ ከተባለ አምስት ደቂቃ ከዛ በላይ አላረዝምም ቪዲዮ፣ እኔም ለራሴ ስለሚሰለች ማለት ነው እና የዩቱብ ህግ በየጊዜው ስለሚቀያየር ህጉን ደግሞ በማክበር ስላለብኝ ለዛ ነው እላችኋለሁኝ። እና ወዶችዬ በእያለንበት አላህ ይጠብቀን። ሁላችሁንም እጅግ አድርጌ አመሰግናለሁ። አላህ ያክብራችሁ ለምታበረታቱ በሙሉ አላህ ይጠብቃችሁ። መልካም ጊዜ ይሆንላችሁ ወዶቼ።